ከዘመናዊ ቸጅማ ነው ያየሁ። ከጅማ ነው የአባ ጅፋር አገር። ለዛ ምድር እግዚአብሔር እባቡን የምትቀጠቅጥ ሰው አድርጎ ይሸኛ። አሰፋ የሚባል ሰው ታውቃለህ? ዘውዱ ማለው እኔ እራሴ ነው። በኔ ላይ የሚሰራው የአምላኬ የእግዚአብሔር መንፈስ ዛሬ በእናንተ ላይ እንዲሰራ ነው። ምጽ አሜን። እነኚህን ሁለት ሰዎች ለምን ጠራው መሰላችሁ? ስለ ባለ ራእይ ስለ መልእክተኞች ስናገር እሱን አየሁትና ጌታ ደግሞ እሱን ምንድን ነው ስለ አባቴ መንፈስ መልእክተኞች ናቸው አለች። ለክብረ የምጠቀምባቸው አንድ ሰው ጭሆንዳቁምን ጸጋዊ አክብረ አንተን አይቼ ጅማን ነው ያየሁት የአባች ፋር አገር ለዛ ምድር እግዚአብሔር እባቡን የምትቀጠቅጥ ሰው አድርጎ ይሸኛል። የምትመታ ሰው አርጎ ይጠባሃል። ይኸው ትልቅ ጥሪ አለ፣ ትልቅ እልም አለ። እግዚአብሔር በራስ እነግረዋል። በብዙ ባሪያዎች በአባቶች ሳይቀር አንተ ትንቢት ይጠግብሃል። አንተና ነገር ግን አትገናኙ። ምንድን ነው እግዚአብሔር በእኔ ላይ ያለው ፕሮግራም? እኔ እንደ ሰው ብነግድ አላተርፍም ትላለህ። አምላኬ እግዚአብሔር እንደ ሲያለኝ ዛሬ አስታጥቅሃለሁ። አሜን። አሰፋ የሚባል ሰው ታውቃለህ? እሱ ሰር ማንዘር ላይ የሚሰራውን ከርስ ሰብሬዋለሁ። አንተ ትልቅ ባለራይ እኮ ነህ። እግዚአብሔር ለትውልድ የለየህ የመረጠ ሰው ነህ። የምታልፍበት መንገድ ግን ከባድ። ስማ፣ ለባለራይ መቼም ሁኔታ ቀሎ አያውቅም። ካልከበደ ከባዱ ጌታ እንዴት ይገለጣል? አንተ ላይ ችግሩ እያለህ ህመሙ እያለህ ሲሰራው እያለ ጉስቁልናው እያለ ማጣቱ እያለ ድካሙ እያለ ግን እንቀጥላለን። የሚያስቀጥለው ጌታ ከኛ ጋር ነው። የሚያበረታው ጌታ ከኛ ጋር ነው። አንድ ሰው ጮሆ አሜን አይልም አሜን። ዛሬ እንደውም መልእክት ይዤ የመጣውት ለአንተ ሳይሆን ይቀራል ብለ የመጀመሪያው ሰዋለ ጌታ መንፈስ ቅዱስ የተቀበልከው መልእክት የመጀመሪያው ይሱ ነው። አይገርማችሁም ይሄ ጌታ ዛሬ የሚያበረታው እጁ ከአንተ ጋር ይተባበ ሰው ይተባበረዋል። ለዚህ ሰው አላለኝም ሐዋርያዊ ጥሪ ያለብህ ሰው ናት። ቸርች የምትተከል ትውልድ የምታስታጠቅ ይህ ከፈውስ ከምናምን መናፍስትን ከመምታት ቃሉን ከመቅረት ያለፈ ነገር አንተ ህይወት ላይ አያለ እግዚአብሔር የጨመርከው አይጨነግፍም በላለ ያየኸው ትክክል ነው። ጌታን በመጠበቅ ብዙ ዓመት ጌታን በመፈለግ ብዙ ዓመት፣ ለጥሪ ታማኝ ለመሆን ብዙ ዓመት ደክመሃል። ነገር ግን ሲቀየር አታይም። ነገሮች አይቀየረው። እግዚአብሔር ነገሮችን ልቀይር መጣሁ አለ። አሜን። ስፍራ፣ ሰዓት ቀይር፣ ጠብቀኝ ነገርን እቀይረዋለሁ አለ። አንተ ደግሞ እሱ ናየው። ስም ማን ነው? አንተ ተስፋዬ፣ ያንተ እነኝህ ሰዎች አንድም ያደርጋቸው ነገር አለ የለም። ሁለት ውስጥም ቅባት አለ። አሜን። አንተ ውስጥ ሐዋርያው ቅባት አለ። አንተ ውስጥ ደግሞ የወንጌላዊ ቅባት አለ። ዛሬ ለዘላለም እስከ ሕይወት ፍጻሜያችሁ የሚያግዛችሁ የእግዚአብሔር እጅ ከእናንተ ጋር ይሆናል። ተንበርከኩ። ዘይት ስጡኝ። እንዴት ነህ? የእኔ ቀን መቼ ነው አልክ። እግዚአብሔር መቼ ነው የሚያየኝ አልክ። መቼ ነው የሚጎበኘኝ አልክ። ብያለሁ እግዚአብሔርን እንደ ሰው ነው ስትከሰው እያየሁ ያለሁት እንደ ሰው እየከሰስከው ነው። እግዚአብሔር አይከሰስም። እግዚአብሔር ምን አይልም፣ አይከሰስም። እግዚአብሔር ግን ራራውልሃል፣ ራራውልሃል። ወደ ተውከው መሰዊያ ተመለስ፣ ወደ ተውከው ስፍራ ተመለስ። እግዚአብሔር ይመለስልሃል። በራስ እጅ ነገሮችን አበላሽ ታሃየው። በራስ እጅ፣ በአንድ ጊዜ ስህተት፣ ብዙ ነገሮች ከእጅ ወጡ፣ ብዙ ሰዎች ከዙሪያ ላይ ሸሹ። ዘውዱ ማን ነው? እኔ ራሴ። አንተ ትልቅ ባለራዕይ ነህ። አንተ ተራ ሰው አይደለህ። አንተ የሆነ ሰፈር መንደር ላይ የምትቀመጥ አይደለም። እግዚአብሔር በአራቱ አቅጣጫ ደጆች ከፈትኩልህ፣ በሮች ከፈትኩልህ። የትውልድ ልብ አሳልፍ የሰጠሁ ከዚህ በኋላ እንደ ትላንት ኀይል ይበረታል፣ አቅም ይበረታል፣ ጉልበት ይበረታል። ፋይናን ስፕሪቹዋልም እግዚአብሔር ዛሬ ባረኳቸዋለሁ። በናዝሬቱ ጌታ በኢየሱስ ክርስቶስም የሰማያት አባት እግዚአብሔር ለእነዚህ ባሪያዎች በዘይት ጸልያለሁ። ከዚች ማይክሮ ሰከንድ ጀምሮ እልፍ የሚያረቅ ቅባት፣ የሚባርክ ቅባት፣ በኀይል የሚያቆም ቅባት